በአማራ ክልል የትጥቅ ትግል የሚያደርጉ አካላት ጥያቄያቸውን በሰላማዊ መንገድ በማቅረብ ሰላም እንዲመጣ የበኩላቸውን ሚና እንዲወጡ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። የጋራ ምክር ቤቱ የአማራ ሕዝብ የዘመናት ጥያቄዎች በሀገራዊ ምክክሩ ለውይይት ቀርበው ምላሽ እንዲያገኙ የበኩሉን ሚና እየተወጣ መሆኑን በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት የባለፉት ጊዜያትን የስራ አፈጻጸም በመገምገም አዲስ የስራ አስፈጻሚ ምርጫ አካሂደዋል። የጋራ ምክር ቤቱ ጠቅላላ ጉባኤውን ካካሄደ በኋላም መግለጫ ሰጥቷል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤትን በድጋሚ በሰብሳቢነት እንዲመሩ የተመረጡት አቶ ተስፋውን አለምነህ የአማራ ህዝብ የዘመናት ጥያቄዎች በሀገራዊ ምክክሩ በአጀንዳነት ቀርበው ምላሽ እንዲያገኙ የፖለቲካ ፓርቲዎች የጋራ ምክር ቤት ከፍተኛ ጥረት ማድረጉን ተናግረዋል። በአማራ ክልል ውስጥ ለዘመናት ሲንከባለሉ የነበሩ ጥያቄዎችን ፍጹም ሰላማዊ በሆነ መንገድ በኢትዮጵያ ማዕቀፍ ለመፍታት የሚያስችል የአጀንዳ ማሰባሰብ ሂደቶች ሲካሄዱ ቆይተዋል። የአጀንዳ ማሰባሰብ ሂደቶች ሁሉንም ያካተተ ፍትሃዊ የሚባል ተስፋ የሚጥል በመሆኑ የፖለቲካ ፓርቲዎችም ስንሳተፍ ነበር። በተሳትፎችንም ለግጭት ምክንያት የሆኑ ችግሮችን ነቅሰን አወጠን በሀገር አቀፍ የምክክር ኮሚሽኑ እንድንወያይባቸው እንድንመክርባቸው፣ እንድንደራደርባቸው የሚያስችል ማዕቀፍ ውስጥ አስገብተናቸዋል ማለት ነው። በሀገራችን የፖለቲካ ባህል ፓርቲዎች አጀንዳዎቻቸውን ቁጭ ብለው የሚመክሩበትና ና ስለ ሀገራቸው የሚወያዩበት እድል አልነበረም ያሉት አቶ ተስፋውን የምክክር ኮሚሽኑ ይህንን እድል የፈጠረ ነውም ብለዋል። በክልሉ የትጥቅ ትግል የሚያደርጉ አካላትም አሉን የሚሉትን ጥያቄ ወደ ውይይት በማምጣት አለመግባባቶችን በውይይትና ድርድር እንዲፈቱ የፖለቲካ ፓርቲዎች የጋራ ምክር ቤቱ ጥሪ ያቀርባል ነው ያሉት። እንደ አለመታደል ሆኖ በኢትዮጵያ ታሪክ ውስጥ የፖለቲካ ፓርቲዎች አጀንዳቸውን ቁጭ ብለው በሰላማዊ መንገድ የሚመካከሩበት እድል አልነበረም። ያንን እድል ነው የፈጠረው። ሰላም አስፈላጊ መሆኑን ተረድተው ዛሬም፣ ነገም፣ ከነገ ወዲያም ለሰላም የሚረፍድ ጊዜ የለም። ልዩነቶቻቸውን፣ የፖለቲካ አጀንዳዎቻቸውን አሁንም ቢሆን ወደ ጠረጴዛ እንዲያመጡና የክልሉን ሕዝብ የሚፈልገውን ሰላም የሚፈልገውን ማህበራዊ እረፍት ማግኘት እንዳለበት ሁላችንም የፖለቲካ ፓርቲዎች በጋራ ተስማምተናል። ጥሪያችንን ደግመን እናስተላልፋለን። ኑ ለሰላም ጊዜው አረፈደም፣ ኑ በሰላም ተወያዩ። የጋራ ምክር ቤቱን በምክትል ሰብሳቢነት እንዲመሩ የተመረጡት ዶክተር መስፍን አበጀም የዲሞክራሲ ልምምድ ባህል ሆኖ የሚጸናው ጠንካራ የዲሞክራሲ ተቋማት ሲኖሩ ነው ብለዋል። የፖለቲካ ፓርቲዎች የጋራ ምክር ቤትም ዲሞክራሲን የምንለማመድበትና ተቋሚ የምንገነባበት አንዱ መንገድ መሆኑን ገልጸዋል። የዲሞክራሲ ልምምድ ባህል ሆኖ የሚጸናው ጠንካራ የሆኑ የዲሞክራሲ ተቋማት መኖር ሲችሉ ነው። ከዲሞክራሲ ተቋማት መካከል ደግሞ የተፎካካሪ ፓርቲዎች የጋራ ምክር ቤት የዲሞክራሲ ልምምድ የምናደርግበት ዲሞክራሲን ባህል ለማድረግ እንደ መንግስትም፣ እንደ ሀገርም የምናደርገውን ጥረት የምናሳካበት አንዱ ትልቅ ተቋም ነው። ባለፉት ጊዜያት በክልላችን ያጋጠመውን የሰላም ችግር ለመቅረፍ በተካሄዱ የምክክር ሂደቶች ላይ በተካሄዱ የውይይት ሂደቶች ላይ ሁሉም የጋራ ምክር ቤቱ አባል የሆኑ ፓርቲዎች ለሰላም አጀንዳ ራሳቸውን ፈቃደኛ ሆነው ጥሪ በማስተላለፍ ሂደት ላይ አሁን ለደረስንበት የተረጋጋና አንጻራዊ ሰላም ክልሉ ለደረሰበት አንጻራዊ ሰላም የራሱን አበርክቶ እንዳበረከተ በጋራ ምክር ቤቱ የጋራ ውይይት አድርገናል። የጋራ ምክር ቤቱን በጻፊነት እንዲመሩ የተመረጡት ወይዘሮ መቤት ከበደ በበኩላቸው የፖለቲካ ፓርቲዎች የጋራ ምክር ቤት ከተመሰረተ ጊዜ ጀምሮ የዳበረ የፖለቲካ ምህዳር እንዲኖር ሰፊ ስራ ስራ መሰራቱን ተናግረዋል። ሰላማዊ የትግል አካሄድ ባህል እንዲሆን ባለፉት ዓመታት በልዩ ትኩረት ተሰርቷል ያሉት ወይዘሮ መቤት በቀጣይ ሚንን አጠናክረን እንቀጥላለን ብለዋል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤታችን በተለይ የሰለጠነ የፖለቲካ ምህዳርን በማስፋት ረገድ ከፍተኛ አስተዋጽኦ አበርክቷል። ከዛ ባሻገር የሰላም ትግልን ፕሮሞት በማድረግ በኩል የጋራ ምክር ቤታችንም ከፍተኛ አስተዋጽኦ አበርክቷል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ጠቅላላ ጉባኤውን ካደረገ በኋላም አቶ ተስፋውን አለምነን ከአማራ ዲሞክራሲያዊ ኃይል ንቅናቄ አዲያን ሰብሳቢ ዶክተር መስፍን አበጀን ከአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ሰብሳቢ ወይዘሮ መቤት ከበደን ከአብን ጸሐፊ አቶ ኃይለ ማርያም ብርሃኑን ከኢዜማ ስራ አስፈጻሚ አባል እንዲሁም አቶ ጌታነህ መንገሻን ከኢህአፓ ስራ አስፈጻሚ አባል በማድረግ መርጧል።